የምታደርጊው ነገር እመኝኝ፣ እግዚአብሔር ምስክሬ ነው። ቀን ሊፈጅ ይችላል፣ ዛሬ ነገ ላይሆን ይችላል፣ ግን ሁልሽም በቀንሽ ታገኛታለሽ። ጣትሽ የምትቀስሪው ላ ማለት ነው። አንድ ጣት ወደ ሶስት ስትቀስሪ አራቱ ጣት ወደ አንቺ ነው የሚቀስረው። በነገራችን ላይ የምሬ ነው። አንድ ጣት እንደዚህ ብለሽ ወደ ያ ብለሽ ስትቀስሪ አራቱ ጣት ወደ ራስሽ ነው የሚቀስረው። እማያልፍ ጊዜ የለም። ሁሉም ያልፋል። ግን ደግሞ ቀኑን ጠብቆ ደግሞ ቀኑን ጊዜውን ይጠብቃል። ቀኑን ይጠብቃል። ይመጣል። ሁሉም ጊዜ አለ። በጊዜው ነው ኦኬ። እና ልላችሁ የፈለግኩትና ልናገር የፈለግኩት ነገር ይሄ ነው። በኋላ በቪዲዮ ስለምገባ ልነግራችሁ የፈለግኩት ነገር ይሄ ነው። በዚህን ያክል መጠን አቀነባብሮ እኔ ለመጣል የሄደበት ርቀት ማስረጃ ካላችሁኝ፣ ደግሞ ማስረጃ አለኝ። የእኔ ካልሆንሽ የማንም አትሆኝም እያለ ሲዝት ማስረጃ አለኝ። እንዳሰማችሁ ከፈለጋችሁ ቆይ። ይሄን ሁላ ነገር የሚያደርገው እሱ ነው። ማስረጃ ደግሞ ማስረጃ አለኝ። እና እንደዛ ነው አቀነባብሮ እኔ ለመጣል በሰው ለማስጠላት የእኔ ካልሆነች የማንም አትሆንም አይነት ስታፍ የሚጫወት እሱ ነው። አቀነባብሮ አቀነባብሮ እኔ ለመጣል ነው። ከዛ እሱን ደግሞ ራሱን ነጻ ሊያወጣ እኔ አይደለሁም እነከሌ እነከሌ እነከሌ። ኖ የመጀመሪያው እራሱ ነው። ከዛም በኋላ ግን ከጀርባው ያሉ ሰዎችም አሉ፣ ግን የመጀመሪያው እራሱ ነው እራሱ እራሱ ነው ደግሞ ያስታውቅ ነበረ። እና ራሱን ለነጻ ለማውጣት ሰው እንዳይሰድበው ሰው እንዳይወቅሰው ሰው በዛ ላይ ደግሞ እናት ልጆች ከአንድም ሶስት አራት ሚስት አግብቶ የፈታ ሰው፣ እናት ያለው፣ ሴት ልጆች ያሉት፣ ሚስቶች ያሉት አንድ ሰው ሚስቶች ፈቷቸው፣ ሚስቶች ያሉት ሰውዬ፣ ሚስቶች ያሉት ሰውዬ ማለት ነው። እና እኔ ለመጣል የእኔ ካልሆንሽ የማንም አትሆንም በሚል ጣረ ጣረ ጣረ ጣረ። ካልፈለግኩስ እኔ ጥያቄ እኮ ካልፈለግኩ በዚህ መጠን እኔ ላይ መኬሄድ አለበት ወይ? ኢቨን ትላንት ማን ነው ቤት እንትና ቤት እዛ ሰው ቤት ገብተው ማለት ነው። እዛ ስለ እኔ ስታወራ የነበረችው ዩቲብ ላይ እዛ ሰው ቤት ገብተው ለእኔ ለአንቺ ልላክልሽ ለእንትና ልላክልሽ ይላል አሉ። ደግሞ በዚህ መጠን የሚሄደው እሱ እኔን ለመጣል በቃ በሱ ቤት እኔን እንደዚህ ካደረገ ማንም ፈላጊ ታጣለች፣ ማንም አይፈልጋትም ምናምን ምናምን በቃ የኔ ማትሆንም፣ የማንም አትሆንም ከዚህ ደግሞ ከዚህ በፊት ነግረውኛል። ብዙ የሚሰድቡኝ ሰዎች ራሱ የሚሰድቡኝ እከሌከሌ ከሌ ብያውን ስማቸውን አልጠራም፣ ግን የሚሰድቡኝ ሰዎች ራሱ ነግረውኛል። ይሄ ሰውዬ ትዝ የሚላችሁ ጂጂ ክያ ራሱ ብዙ ነገር ብላኛለች። ይሄ ሰውዬ የሚሄድበት ርቀት ዲቦራ ታይ፣ በቃ ብሎክ አድርጊ ያለች፣ ብሎክ አደረግኩ። ወጣው ከዚህ ሰውዬ ህይወት። ምን አድርጊ ነው የሚለኝ? እግዚአብሔርም ምን አድርጊ ነው የሚለኝ? ታይ በቃ ሊሄድ እስከ ህይወት እስከ ህይወት መፋፋት ሊሆን ይችላል፣ ይሄ ነገር ሊደርስ ይችላል። ታይ ዲቦራ ውጭ ከዚህ ነገር አለችኝ። እሺ ብዬ በተደጋጋሚ እንትን ሲል ወጣው ብሎ ካደረግኩት በቃ የራሱን ህይወት ይኑር የራሴን ህይወት እየኖርኩ ነው ብሎ ካደረግኩት ብሎ ካድርጌውም በዚህ መጠን እኔን ለመጣ ላይ መጣ እሱ ነው ቢያገኝ ህይወቴንም አይልም ይሄ በህይወቴ ቢያገኘኝ እንደዚህ አጋጣሚውን ቢያገኝ እኔን ከማለት ማርያም ማሬ፣ እንደዚህ ማድረግ አሁን አንቺ እንደምትው አይነት ነገር ማድረግ ቀላል ነው የሚመስልሽ ወይ? እንዳታድርግጊ ከዛ እንትን ከሌ ነው እንትን ያለው እኔ እየተበሳጨው አይደለም፣ ጋይስ እየተበሳጨው ሳይሆን እየተበሳጨው ሳይሆን ዝም አልልም። በቃ ከዚህ በኋላ ዝም አልልም። ዝም ልበል ልለፈው ብዬ ነበር። ኖ ዝም ማለት የሌለብኝም ለመሰላችሁ ዝም ማለት የሌለብኝ ዝም ብዬ እስከ መቼ ነው እስከ መቼ ነው ዝም ምለው። እናቴ ትሙት ሰውዬ ቢያገኘኝ ይገለኛችሁ እኮ ነው ይገል ቢያገኘኝ አጋጣሚውን እኮ ስላልተመቻቸለት ነው እናንተ። የሚሄድበትን ርቀት እኮ እናንተ አታቁም እኮ። ይሄ እናንተ አሁን የቲክታክ ወሬ፣ ይሄ አሉባልታ አንድ ሰሞን አጀንዳ አይደለም። ለምን እያሳሰበኛለሁ? ከዚህ በላይ በምን ርቀት ሊሄድብኝ ይችላል? ነው ነገ እኮ ዛሬ የሚሰድቡኝም እኮ ነገ እኮ የሆነ ነገር በሆኑ እኮ ያዝኑልኛል። ያ እኔ እኮ መጀመሪያ መጀመሪያ ኦኬ ምናምን መጀመሪያ አላየሁትም ነበር እንትን ኦኬ ምናምን፣ እንደዚህ እንደዚህ፣ ከዛ ነገሩን እያየው እያየው ላይ ስመጣ ኖ፣ ይሄ ነገር ዝም ማለት የለብኝም እኔን ለማስጠላት በዚህ መጠን ከሄደ ነገ ይሄ ሰውዬ እንደማይገት እርግጠኛ አይደለሁም ነው። ካልፈለግኩስ? ስለ ገንዘብ ምናምን አለ። ማሪ ፈቃደኝነት ሰጠኝ። ወደድኩሽ አፈቀርኩሽ አለ፣ አልፈልግም አልኩ። ያ ደግሞ መብቴ ነው። ያ መብቴ ነው። ማንም አባሽ ምንም ብቲ ምንም አይመለከትም። ግንኙነት ኖሮኝ እንኳን ቢሆን መብቴ ነው። አልፈልግም አንቺ ባለትዳር እኮ ሰው አግብቶ ተጋብቶ እንኳን እኮ አልፈልግም ይባባላል። በቃ ካልፈለግሽስ የማይሆን ነገር ከሆነ አልፈልግም ተባብለሽ ትለያያለሽ። ካልፈለግሽ አልፈለግሽም ነው፣ በግዴታ የምትቆይበት ነገር የለም። ሰው ተጋብቶ ወልዶም ይለያያል። ማሬ አቀዛቅዙ። ኦኬ። ግንኙነት አለሽ ቢኖረኝ እንኳን አልፈልግም ካልኩ መብት አለኝ፣ መብት ይከበርልኝ፣ እያልኩሽ ነው። ታወራለች እንደ ግንኙነት አለሽ ትኛለሽ፣ እንደ ቢኖረኝም ካልፈለግኩ ደግሞ አልፈልግም ነው። መኖረሽ ነው አንቺ፣ ደደሮሽ እኔ ማወራው አይገባሽም። ግንኙነት ኑሮሽ ነው። ግንኙነት ኑሮኝ እንኳን ቢሆን አልፈልግም ካልኩ መብቴ ነው እያልኩሽ ነው። ደግሞ እኔ ደግሞ መብት ደግሞ አለኝ እንደ ማንኛውም ሰው። ገባሽ? አልፈልግም ሰው ወልዶ ተጋብቶ አልፈልግም ተባብሎ መስመር መስመሩን እያያዛል። አልፈልግም ስትይ ደግሞ በዚህ መጠን በበቀል መመጣት የለበትም። አልፈልግም ካልኩ አልፈልግም ነው። አይደለም፣ ግንኙነት ኖሮች ነው ምናምን እየኖረኛ አልፈልግም ካልኩስ ቢኖረኝ ባይኖረኝ አልፈልግም ካልኩ አልፈልግም ነው፣ በቃ አለቀ። ፍቅረኛ ብለሽ ይዘሽ አልፈልግም በቃ፣ አይተሹ አይተሹ አልፈልግም ስቲ፣ ወጥቶ ቢያዋረድሽ ኦኬ፣ ልክ ነው፣ ልቲ ነው። እኔ ስለምጠኝ እንጂ ስለምጠኝ፣ ጥላቻሽ አይንሽን ስላወረው እንጂ አልፈልግም ስል ዲቦራ መገዳት ዲቦራ መዋረድ አለባት። አረባክሽ ታይ እንጂ ጥላቻችሁን በልክ አድርጉት። ደግሞ የትኛው የትኛው ነገር ነው ለዚህ ጥላቻ ነ እናንተ ያው፣ ልብ ውስጥ ለዚህ ጥላቻ የበቃው የቤት ጓደኛ ስለሆንኩ፣ የቤት ጓደኛ ስለሆንኩ ነው።